መጣችሁ ያላለችው ነገር የለም። እዛ ከተመለስን ከድር ጉዳይም ልንገባ ነው። ያዙኝ! እዚህ ጋር የትምህርት ስራ ሁሉን አዝላ ተዛዝላ ስንት አጓታ የመጣች ሴት ናት። እኔ አንደኛ ነገር የምፈልገው ይሄ ይህን አድርገሽኛል፣ ይህን ብለሽኛል፣ ትግሬን ብለሽኛል፣ እከሌ እኔ ችግር የለውም ለምንም ሌላው ማህበረሰብ ጆከር ትግሬ ሆኖ በዚህ ልክ ከሰራ ሚሊዮን ትግሬ እንፈልጋል ስላሉ፣ እኔ ግን ንጹህ አማራ ነኝ። በፈለገችው የፈለገችው ትግል ውስጥ ያለውን ሁሉ ማንጣት ትችላለሁ፣ ችግር የለውም። እዚህ አካባቢ ነው የሚኖረው፣ እዚህ አካባቢ ይሄ ነው ያልተባለ ነገር አንድና አንድ አንድ ነገር ሊታወቅልህ የሚገባ ነገር እኔ ዝም ብዬ ሁሉን ነገር ይቅርታ እያልኩ መውጣ ለምንድን ነው? ስንት ጥላት አለኝ እኔ። ጥላቱ ማን ነው? እኔኮ በዚህ ልክ እኮ ተምር በሄደችበት ልክ ኦሮሞ አልሄደብኝ። ያ ማለት ደግሞ እኔ ምግባባቸው አምነው ከኔ ጋር በሰላም ጊዜ መረጃ እየሰበሰበች እኔ ፓስፖርትን ሙሉ ላክልኝ ብላኛለች። እኔ አሁን አለኝ። ስለሌላው ያደረገችውን ነገር ስለሌላው የተባለውን ነገር ስለ ሌላው የምትለውን ይሄ በጠላትነት በተለያየ መንገድ ለሰጠችኝም ስም ሆነ ለተለያዩት ነገሮች በቤተሰብም ለሄደችው ነገር እኔ ነኝ የምወስደው ሀላፊነቱን አልኳቸው ሀላፊነቱን ወስደ እዚህ ጋ ግን የጠላት አ ሰው ማለት በጣም ያሳፍራል እኔ ለራሴ ጎጥና ሰፈርን አትንኩ እርስ በርስ አትጣሉ የምል ሰው እዚህ ሁኜ አጀንዳ ሁኘኘኘኘኘ ማለት ያሳፍረኛል ለምንድን ነው እኔ ይቅርታ ሳልበደል ቀርቼ መስሏችሁ ነው እንዲ ይቅርታ ያልኩት ህዝቡን ላለመረበሽ፣ አማራዎች እንዲህ ሆኑ እንዲተባሉ ላለማስባል እኔ እናገራለሁ። ይሄ ብሔርተኛ አንተ ረፍ አንተ ይሄንን ነገር አታስፈልግም ከተባልክ ግዴታች የሚከተለን ብሔርተኛው ስለሆነ በስልኬን የምገባ ምን አባታችሁ አገባችሁ የምንልበት ምንም አይነት የምንሄድበት መንገድ የለም። ስለ አማራና ስለ አማራ ጉዳይ ስለሆነ የምናወራው ስለዚህ እኔ ይቅርታ ይቅርታ ያልኳት የልብ ልብ ተሰምቷት ምንም የሌለ መስሏት ከሆነ እኔ ለማህበረሰብ ወስድ እኔ እንጠማ አይደለሁም። ከዚህ በኋላ እንዲሁም ከብሔርተኝነት ወጥቼ ራሴን አስከብራለሁ። ኖ ጆ እኮ እንደዛ አይደለም። እኔ ሁሌ ይሁልሽ እስከ መገደል ስንት ነገር ደርሷል። ነገሩ ሁሉ ነገር ያልተበላሸ ነገር የለም። እኔ አንድና አንድ ኔ ልንገራችሁ፣ ትግሬ ነው ለሚለው ነገር እኔ የፈለጋችሁትን ሰው አመጣለሁ። ለሌላው ነገር በመማርም ሆነ በዚህ ገደላ በምትባለው በአብዱም እራሷ ወታ ባወራቸው እንጂ ለእኔ ማንም የሰጥ ታሳይ እኔ አጎምብሼ ይቅርታ ጨርሻለሁ። የፈለገችውን ነገር ታውራ። ከዚህ በኋላ ሁለት ጊዜ እዚህ ቤት መጥቼ ይቅርታ ጠይቃታለሁ። እያስቀየመችኝ ስንት ነገር ምድር ላይ የወረደ ነገር ስንት ነገር እኔ በውስጥ ሁሉ ብዙ አውቃለሁ። ስለዚህ ምንም ማታቀና አባቱ ስለ እኔ እንደ አንተ የጥፍር ቆሽ አስደደበኝ ምንስገው ወን ቢሽ ነው እህቱ ነሽ፣ በቃ አለከ እያወቀ አሳልፌ አልሰጠሁትም። እሱ ነው ብዙ ነገር ስም የለጠፈብኝ፣ የል ብዙ አስገብቶኛል። እኔ ግን በቃ ብዙ ነገር ተባባላችሁ፣ በቃ ሶሪ በቃ ነው እንጂ ገርም ብራሱ ጠንቅቆ ያውቃል። ሁሉ ምን ነው የሚያውቃሉ፣ አሳልፌ ላልኩሽ ነገር ይቅርታ ሳቤን እንዳያቋርጡብኝ አደራ አላለሁ። ለማንኛውም ጆከር ሰላም። ዛሬ ነው የተገናኘ ነው። ቴምር እንኳን አውቃታለሁ በደንብ። እኔ እንትን እንዳትሉኝ ማለት ማንንም ሳይል ይዤ አይደለም፣ ግን የተሰማኝን መናገር ይችላሉ አይደል? ቤት አንቺ ቤት መስሪያ መብት። አዎ፣ ለእኔ አሳምነው ጽጌ ሞቶ የተጎተተው ዛሬ ነው። ከታች ቁጭ ብዬ በጣም የተናነቀኝ ነበር። ያሳምነው ስም የአማራ ሕዝብ የትግል አባት፣ ብዙ ዋጋ የከፈለ ሰው ስም ነው የተጠራው። ዝም ብሎ ተራሰው ስም አይደለም፣ እንደኔ አይነት ተራሰው አይደለም። ወይዚህ እንዳላችሁት ማን ሰው አይደለም ማሳምነው በነገራችን ላይ ከታች ብዙ የእኛ ታናናሾች ፋኖች ሳይቀር ይሰማሉ። እኔ ምናልባት ቴክስቴን አሁን ባወጣ ተባላችሁ አይደል? ብሔርተኞች፣ እንኳን ደስ ያላችሁ የሚል ነው የሚመጣል ቴክስት። ብዙ ደስ ያለው አካል አለ፣ እረዳለሁ። መጋጨት አለ፣ ማንም ሰው ስሙ ሲነሳ የተለያየ ነገር አለ። ግን አማሮች ነን አይደል? ሁላችንም አማራን እንደሆናችሁ ነው የማውቀው፣ የማምነው፣ በደንብ አምናለሁ። ማንም ላይ ጥያቄ የለኝም በአማራነት ህዝባችን ያለበት ነገር ይታወቃል። ጦርነቱ ይታወቃል። እናንተ ደግሞ አሁን እንደ ግለሰብ አይደላችሁ አንድ ሺ ሁለት ሺ ሰው ይዛችሁ መቀመጥ የምትችሉ ሰዎች ናቸው። በጣም ጆከርንም ሰምቻለሁ። ቴምርን ደግሞ ስለማቀት ከዚህ በፊት እሷን ገንዘቧን ስትረጭ፣ አንተም ደግሞ ለብዙ መከታ። እንደውም ሰምቻለሁ ይህ አብሮ ይሄዳል። አሁን ያለው ነገር በጣም ብዙ መስዋዕትነት ተከፍሏል። ባይዘ በዚህ ሳምንት ብዙ መሬት ላይ ታውቃላችሁ በአማራ ህዝብ ትግል በጣም ብዙ ወንድሞቻችን በ በ22 ዓመት በ23 ዓመት በአራቱም አቅጣጫ ጥይት በልቷቸዋል። ለአማራ ህዝብ ነጻነት የመጨረሻው ክፍያ እሱ የመጨረሻውን ዋጋ እየከፈሉ ነው። በሚገርም ሁኔታ ይሄ ጉዳይ እዚህ የሚወራው ብታምኑ ባታምኑ መሬት ይሰማል። ምናልባት እዚህ ውስጥ የፋኖ ሰዎች ይኖራሉ። ፋኖዎችም እየሰሙ ነው። ሆነ እንደዚህ ዋጋ ለሚከፍሉ ለሚሞቱት ለአማራ ህዝብ ትግል አሁን ላለንበት በጣም ምክንያቱም አጀንዳ መስራት አልቻለም፣ ፖለቲካ መስራት አይቻልም። በጣም እንትን ብሏል። እማዝ ነው ደግሞ ጠላት ቤት ቆማጢቲ ብሎ ዘፈን ያወጣብን ልጅ አለ። ማን ነው የሆነ የተነፋፋው ልጅ ስሙ አያዝልኝ፣ ማን ነው? እዮዳብ ነው የምትሉት? ቆማጢቲ ብሎ ሲንግል ዘፈን ያወጣብን እሱ ቤት ቁጭ ብለን ጉቶ እኔ የሚገርም ነገር ከችቹ ጋር ማልቀመጠው ድሮ፣ ችቹ ከራከረው ነበር ውባንተ የሞተ ዕለት ውባንተ ሳይቀበር ዘግዝቆ ግመሬው ዝንጀሮ ተገደለ ምናም ብሎ ለጠፈ ዳወዝ ዘዳይ በቃ አምዳን ከዚህ ሰው ይጋልኩ ሶ እንደኔ አይደላችሁም። እናንተ ትላልቅ ኦዲየንስ ያላችሁ ሰዎች ናችሁ። በጣም ብዙ ነገር የምታውቁ ናችሁ። ለአማራው ብዙ ነገር ይሆናችሁ፣ ገንዘባችሁን ህይወታ ብዙ ነገር ያደርጋችሁ ሰዎች ናችሁ። ለሚሞተው ለታናናሾቻችን፣ በዚህ ሰዓት ደም ለሚያፈሱት ስትሉ ምናል ብትተውት፣ በቃ እህቴ፣ በቃ እሺ ብላችሁ ብታልፉት። ሰዓቱ ይሄ አልነበረም። መሬት ላይ እየተዋደቁ ነው። ፕሮፓጋንዳ እንኳን አይሰራም። በዛ በኩል የደከመ ሌላ ድርጅት አለ ሚወጋ ተገልብጦ፣ በዚህ በኩል ብሄርተኛው በሙሉ በዚህ ጠብ ተይዟል። ሳምንቱ ሙሉ ምንድን ነው የምናስበው? ለህዝባችን አናዝንም፣ ለአማራ አናዝንም። አትሊስት እኔ እኮ እንደ ዘመቻ አንድነት እንኳን ብለን እኮ መስራት አልቻለም። ዘመቻ አንድነት ጎንደር ላይ የተሰራውን ገድል ማውራት አልተቻለም። ጎጃም ላይ የሚሆነው ማውራት አልቻለም። ወንድሞቻችን እየሞቱ ለነሱ ለማውራት ይሄ ሪከርድ እየወረደ የእነሱ ልብ ይሰብራል። ምክንያቱም ቴምርት ተራሱ አይደለችም፣ አንተም ተራሱ አይደለም። ትሰማላችሁ፣ ያውቋችኋል። ውጊያ ቀጠና ካልሆኑ ይሰማሉ። በጣም ነው ልብ የሚሰብራው። በእናንተ ላይ ዲፔንድ የሚያደርግ ብዙ አማራ አለ፣ በጣም ብዙ አማራ። ፖለቲካ ስትሰሩ ገንዘብ ስታዋጡ አቅማችሁን እናውቃለን። በቃ ለአማራ ህዝብ ሲባል ዛሬ ነው ነው ይህን ቃል ምለው አሳምነው ተጠርቶ እዴ ቅርት ሁሉ ነገር እሱ ለእኛ ብሎ አይደል? የቀረው አፈር የበላው የተጎተተው። አንድ ጊዜ ወንድሚያቀተውት አላውቅም። አንድ ጊዜ ነገሩን እኔ በቀደም ተናግሬ ዛሬም ልናገር በቀደም ዛሬም ደጋግሜ ተናግሬ፣ በቃ ተምር እኔ ያልኩሽ ነገር ሁሉ ውሸት ነው። በቃ ይቅርታ፣ ቻው፣ ደህና ነው

እኔ ሳልበደል፣ እኔ በደል ተበደልኩ ይላል ማን? እናንተ መፍትሄ ልታመን ልታስሯት ነው ልቀጠቀጡልኝ ነው? ማንም ይሄን ተደረግኩ ላልኩት ታስሮ ሊቀጠቀጥ ነው መፍትሄ ነው ነው የሚል በስልኬ የገባሁት ነው የሚል ስለዚህ እኔ ችግር የለም። በኋላ ብሔርተኛ አካል አንተም የተናገርከው ትክክል ነው፣ ማንም የተናገራችሁ ትክክል ነው። በዚህ ልክ ቁጭ ብዬ እኔ አፍላፍ መነጋገር ራሱ ታረቀ በእኔ ትልቅ ነውር የዝቅጠት ዝቅጠት ነው። ግን ጆከር አምስተኛ ይቅርታ ጠይቃል። እኔ ማለት የምፈልገው አምስት ሺ ሰው ነገም ሌላ ሰው ነክቶኝ ይመጣል። እንደዚህ እንደዚህ ከሆነ እኔ ገለል ብዬ ትንሽ አሳልፍ ልንጣ። እየረበሽኩ ነው፣ ብሔርተኛውን እየረበሽኩ ነው። ገለል ነው። ከዚህ በላይ መቆየት አልፈልግም። ደህና ሁኑ። እናመሰግናለን፣ ጆከር ላደረግክልን ነገር። ወደ ቴምር ነው

እሱ ይበጣም ዝም ብሎ ኦኬ ተናገር ነው። ይቅርታ አድርግልኝ ለአማራ ህዝብ ስለ እስቶ አጀንዳ እንደዚህ ሰውን ሰብስባ አማራዎች ተባሉ ማስባ የምትፈልግ ወደዳችሁም ጸላችሁም ይሄ ነው አማራው። ቆየኝ እሱን እኮ አማራው ያቀኛል። ቆይ ተምር ስለአስፈራራሁት ምናምን እንዲህ አደርጋለሁ እያልኩ ስላልኩኝ ምንድን ነው ፎቶውን አወጣው እንዲህ አደርጋለሁ እያልኩ ስላልኩት ይቅርታ። ሌላ ግን ያደረኩት ነገር የለኝም። እኔ ሲሰድበኝ ተሳድቤ ያለሁኝ አይደለም። ምን አደረኩት ሌላ? አሁን እኮ ቅድም ሊቀስ ይናገር ነበር። እኔ አይዶን ጌርድ መቼ እንደሚገባ ሁላችሁ። በነገራችን ላይ ስለናንተ ጉዳይ ባከካችሁ ቁጥር ያላችሁ ክብር፣ ያላችሁ ተጽዕኖ ፈጣሪነት እየወረደ እየዘገዘገ ነው የአሳምነው ጽጌ ስም አጥንት ነው ያሲያዝ፣ ነው እዚህ ጋ ለምንድን እንደቀለላችሁ አዶንዶ አሮ አንደሳን እኔ ልቤ ይረዳል። ምክንያቱም የተከፈለው ዋጋ ስለምናውቅ ብቻውን እኮ ሆኖ ነው። አይደለም ያለ ያጣ ነው። አሁን አይሆን አማርነትን በጌጥ ለብሰ ነው ምናምን የሱስም ሲነሳ ከፍ ማድረግ ሲገባን አይ ጀስት ዶንት ጌት ኢት። እንዴት እንደቀለላችሁ ጆከር፣ ቆይ አንዳፍታ እጨርሰዋለሁ እጨርሰዋለሁ። አሁን ቆይኝማ ፕሊስ፣ አታቋርጡኝ። ቅድምም ደ ሞራል ኦፍ ዘ ስቶሪ ምንድን ነው? የራስን ክብር ዝቅ አድርጎ ለህዝብ መቆም የሚለውን እንጂ የራሴንም ለማንሳት አልነበረም። አሁንም እችን አጥፍቼ እችን እንትን ስል እንደዛ አይደለም። ዘርዝር ምናምን አትበሉ። በቃ ተዘረዘረ፣ ተሰዳደባችሁ፣ ተዘላለፋችሁ። ወንድማችን ይቅርታ ጠይቋል። ተምሬ አንቺም ከልቤ ይቅርታ ላሉ ከዚህ በኋላ በወንድምና በእህትነት ነው መቀጠል ያለብን። ያሳምነው ጽጌ ስም ነው የተነሳው። ሊቀ የተናገረበትን እኔ የተናገርኩበትን አልከበዳችሁም። አሁን የመጨረሻ ግን ነው የምትጠየቁት። በትግሉ መንፈስ፣ በህዝባችን አባት፣ በመንፈስ አባታችን በአሳምነው ጽጌ ስም ለህዝባችን አጀንዳ እንዳትሆኑ ይቅርታ ተጠያየቁ። እዚህ ጋር በሱ ነብስ ነው የምትጠየቁ። ኦኬ ጠይቆኛል፣ እኔም ይቅርታ ጠይቀዋለሁ። እኮ በቃ ፎቶ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ እያልኩ ነው ያልኩት። ሌላ ያደረኩት ነገር የለም። ግን እሱን ስላልኩ ይቅርታ ብያለሁ። አውጩ በጆከር የሚገቡት አይደለም። ከልብ ቤቲ፣ አሁን ያስገባሽው ጆከር አይደለም። አዎ ማን እንዳስገባው አላውቅም። ባይ ዘ ወይ ማለት ነው አሁን ሞዲሌተር ማታነች። ለምን እንደው ቤቲ እኔ በጣም ግማሹን አነሳሁት። በጣም ብዙ ሞዴሬተር ነው ያለው እና በአካቹ፣ ሞዴሬተሮች እኔ አሁን በሙሉ አነሳለሁ። በነገራችን ላይ በሙሉ በሙሉ መዝጋት። ሚኪ እዚህ ውስጥ ላሉ ሰዎች ደቂቃ ሁለት ሁለት ደቂቃ ስጥና አመስግነን በቃ ሚኪ ሁላችንም ስራ አሳልፈን የተቀመጥነው ቢከዝ እንደ አማራነት ሲባል በደኝ አይነት የወረደ ሰው መለካት የለበትም። በእርግጥ ግን ምንም ቢሆን ስትባሉ እያየን ዝም ብላ ለማለት ነው፣ ጊዜ የሚያጠፋ ነው። ጆከር ላደረክልን ነገር ከልብ ሁሉንም ነገር ያልኳት ውሸት ነው ብልሃል። ከበፊትም መረጃ የለኝም ብላ ሁለት ነገር የተናገር ሰው ይቅርታ ብልሃል። በጣም እናመሰግናለን። እግዚአብሔር ያክብርልን። ቴምርም ባልኩት ነገር ባስቀየምኩት፣ ባስፈራራት፣ በሁሉም ነገር ይቅርታ ብልሻል። ቴንክዩ። ከዚህ በኋላ ብትደራረሱ ግን ሊቀም የተናገረው ጋስለሽም የተናገሩት ዛሬ የጠሩት ስም ዝም ብሎ ስም አይደለም። ቅድም ተናገር ያለው ሙቶ አንድ አድርጎ የሄደውን አማራ እናንተ ቁማችሁ የምትበትኑ ከሆነ እያንዳንዱ አማራ ከእናንተ ራስ አይወርድም። እያችኋሉ ሲምፕል፣ እዛ ከዚህ በኋላ እንታገሳችሁም። ለአማራ ብሔርተኛ ታጋዮች ናችሁ እናውቃለን፣ መታችሁ ታስፈልጋላችሁ። እሱን ነገር ትታችሁት ወደ ግላችሁ ከገባችሁ ደግሞ እኛ ጀጅ እናደርጋችኋለን። አለቀ። እናንተ ከማንማወጡ እናውቃለን። እነሱም ብቻ ነው የሚክዬ ከዚህ በኋላ ይህን አጀንዳ በየቤታችሁ ይዛችሁ የምትቀመጡ ወይ ተልኮ አላችሁ? ወይ አማራ ሕዝብ እንዲያሸንፈ አትፈልጉም? ወይ ፋኖ እንዲጨረስ እንዲጨረሰ የምትፈልጉት ወይ ሌላ አጀንዳ አላችሁ? ከዚህ በኋላ በየቤት ከፍታችሁ እነየ ወዳብ ስራቸው ነው ባይዘ ሚሽን ሊቀመመሰላት ጃፒ ጋር ነበረ ትንሽ ችግር የነበረው እሱም ይቅርታ ጠይቋታን ስለ አናደርሽኝ ምንም መረጃ በለለ ሰድ ይበሻለዋለ። እሱም ትልቁ ነገር የቀለለልን እሱ ነው። እንደውም እኔ ከዛ ከጆከር ይልቅ የከበረኝ እሱ ነበረ። እሱም ትልቅ ነገር ነው ነው። ስለዚህ አበራ ጀምርና ማጠቃለያ አስጥና በቃ በይቅርታ ነገሩን ዘግተነው እንወጣለን። ነገሩ ተጠቃሏል። አልሬዲ ጋር ስለሽም ሊቀም ስለረዳችሁን በጣም ነው የማመሰግነው። ቤቴ ቤት ስለከፈልች እኔ እንኳ በውስጥ ለሊንዳም ነግሬያት እያሰባሰብ ነው ነበር፣ ይከድ ልኬላችሁ ነበር ግሩፕ ክሬት አድርጌ ግን፣ እዚህ ላይ እግዚአብሔር ፈቅዷል። እሷም ይቅርታ ወርዳለች፣ እሱም ይቅርታ ወርዷል። ከአሁን በኋላ ሁለታችሁ በሰው ቤት ብትገቡም በውስጥ